ያፊት፣ እባክህ ተረጋጋ። ለሞት አትችልም። አንተማ አታባት ሰማኛል። በፍጹም መሞት አትችልም። መልሶቼ ሳምሄድ ስልኝ አትሞትም። ምናርገው። ደውይ፣ ቤት ደውይ እና በፈልጊ። ለቤት ለናታን ደውይ። የሰማሁት ነገር እውነት መሆን አለመሆኑ አረጋግጭልኝ። ምስሉ የሚመለከት ጉዳይ ነው። ወንድሜ ምን ሆነ? ቢኒያምን አስገደልከው? ቆይ ማን ነው ሞተው? ትሰሚኛለሽ? የምልሽን ብቻ አድርጊ፣ ደውዪ እሺ። ቤት ውስጥ ምንድን ነው የተፈጠረው? ማን የሞተው? ሴትዮ ቆይ ችግርሽ ምንድን ነው? ያለንበት ውጥረት አይታይሽም እንዴ? አሁን አስቸኳይ ስልክ ላወራ ነው። ኤፉ ያለሽ ቤዝ ምንድነው? የሰማሁት እባክሽ፣ ውሸት ነው በይ። እሱን ማለት አልችልም። ለናታን ደውለውለት አባቱ እንደሞተ እና እናትየው እንደጠፋሽ ነገሩት። ቤዝ ናታን ነገር መቋቋም አይችልም። አባቱ አንድ እንኳን ልጅ ሳይለው ሳይወደው ነው የሞተው። አባቱ ሞት፣ በፈጣሪ ስም ቆይ። እንዴት እንደዚህ ታምን መጠጥ ትሰጣለ? ትንሽ እንኳን ለራሱ አታስብም?

እኔ ቀለም ታውቂያለሽ። ትሄድ እንደምገለው እስከ ግርጥፍ ድረስ እየቆረጥኩ እየቆረጥኩ ግን ምን ያደርግ

ንገረኝ ስለምን ህዝብ የምታወራው፣ ንገረኝ። አቤት፣ ያፊት በስካር መንፈስ እውነቱን ተናገር የደበቀው ምስጢር ለየፍራታ ማለት ነው። ያፊት በስካር መንፈስ እውነቱን ተናገር የደበቀው ምስጢር ለየፍራታ ማለት ነው። ሰላሙ አሌይኩም አረህምቱላሂ ወበረካቱ ውድ አገሬ ልጆች እንዴት ናችሁ? ደህና ናችሁ? ወ እኔ ደህና ነኝ፣ አልሐምድላ በያላችሁበት ሰላማችሁ ዝት ይበልልኝ። ውድ አገሬ ልጆች ላይክ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ከባለፈው እየቀጠለ ሀረግ ድራማ ክፍል ሰባ ዘጠኝ ማለት ነው። ያው ያፊት የአባቱን መሞት ሲሰማ በጣም እንግዲህ በጣም እየጮኸ ነበር ቤቱን ምናምን ቀውጦት ነበር ማለት ነው። ከዚያ ኤፍራታን ደውይ ደውይ በቃ የፈልግሽበት ሰው ጋር ደውይና እውነቱን አረጋገጫለት። ኤፍራታም ቤዚ ጋር ደውላ እውነቱን አረጋገጠች፣ ቤዚ ነገረቻት ማለት ነው። እና ደግሞ ያው አዘነች ለናታን አዘነችለት ማለት ነው። ኤፍራታ ግን አንዳንዴ ሚስጢርን ደብቆ ለሰው መስዋዕትነት መክፈል በጣም ይከብዳል ማለት ነው። መረዳዳት ምናምን ተነጋግሮ መረዳዳት አሪፍ ይመስለኛል። መፍትሄም ይኖረዋል ይመስለኛል። እና እናታን ና ኤፍራታ ቢነጋገሩ አሪፍ ነበረ። ለምን እንዳገባቸው በምክንያት እንደሆነ ምናምን እና እና ቤዚም ከዛ ኤፍራታ ደሞ ይዋ እና ቤዚንም ደውላ ሎሊትን እንድት ቤዚ ያኒ ኤፍራታ ማን የነገረችሽ? ምናምን ሉሊት ናት እንዴ የነገረችሽ? ምናምን አለች ማለት ነው። ኤፍራታን በዛው ሉሊት እንዴት ትከታተላት ምናምን ነገረቻት ቤዚህ ምን እንደዚህ ማስመሰል ምናምን አልችልም ምናምን አለች ማለት ነው። ያው ኤፍራታን በደንብ እንድትከታተልላት ነገረቻት ማለት ነው። እና ናታን ደግሞ በቃ አባቱን ከሞተ ሞተ ነው እህቴ እንድትጎዳብኝ ጽ እንዲሰማ አይፈልግም ማለት ነው። ያው ጽም ደግሞ እውነቱን መናገር ባት ለወንድሟ እንዳስታወሰች ማለት ነው። ስለዚህ ያው አያቅም ማስታወሷን አያቅም። እና ለእሷ ነው የሚያስበው ማለት ነው። የአባቱ ሞት ከሞተ ሞተ። ያው እንግዲህ በድሎታል አባቱ ማለት ነው። አሰቃይቶታል ምናምን እና ለዛ ደግሞ ሀዘኑን ዋጥ አድርጎታል ማለት ነው። ከዛ ያው ገኒም ሀዘን እንቀመጥ ምናምን ስትለውም ቢያለ ማለት ነው። ያው እንግዲህ እህቱ እንዳተናቃበት ናታን እንትል ብሏል ማለት ነው። ይሄ በቃ ወጥ አድርጎት ደህና መስሏል ማለት ነው። ያው ጺም ደግሞ ምናል ምናምን እያለች ነው ማለት ነው። እና ጺ ደግሞ ከአቤል ጋር ተገናኘች ቢኒ ማያት ማለት ነው። ቢኒያም ማያት ያው እንግዲህ ተናዷል። ይሄ ደግሞ የማስቲካ አባት ማስቲካል አቤላ፣ ማስቲካ አላመጣ የሰለቸው ማይስ ነው የሆነ መጅኑን እብድ ይመስለኛል ማለት ነው። ጅል ነገር እና ቢኒም ተናዷል። በዚህ ነው እንዴ ቀየርሽኝ ምናምን ብሎ ማለት ነው። በሷ ትንሽ ተባሳጭቶባታል እንግዲህ። ናታንና ጽዮንም ያ አሪፍ አሪፍ ጊዜ ያሳለፉ ማለት ነው። የት የወንድም በጣም ደስ የሚል ጊዜ ያሳለፉ ማለት ነው። ፑል ተጫወቱ ምናምን ምናምን፣ በቃ በጣም ደስ ይል ነበረ። እንግዲህ በዚህ መሀል ደግሞ ያፊት ያፊት ግን የያዘውን ሀሸሽ ማለት ነው። ማለቴ በዚህ ፍጥነት በዚህ ገንዘብ እንዴት ተገኘ ምናምን። እኔ ግን ይመስለኛል ሀሸሹ ናታን ወጥመድ እያዘጋጀለት መሰለኝ ለያፊት ማለት ነው። እና ስራውን እየሰራ ነው ናታን፣ ናታን ውስጥ ለውስጥ ስራውን እየሰራ ነው በቃ ሽም እስኪ እንግዲህ እናያለን ማለት ነው፣ ምን እንደሚያደርግ ምን እንደሚመጣ። እንግዲህ ወደ ገኒ ደግሞ ወደ ዳጊ ስንሄድ ዳጊ በጣም ፈርቷል ማለት ነው። የኔ ቦቅቧቃ አጎቱ ቢኒ ምን ሆናል፣ ምናምን እያለው ነበረ። አንተ ነህ እንዲያገናኘሃቸው ጽንና ቤላን እያለው ነበረ። ዳግም እንግዲህ እየተንቀጠቀጠ እያስታውቅበታል ሊሆን ሄድለው ማለ እንግዲህ። ገኒም አንተ ልጅ ጸጉረን ተቆረጥ፣ ምናምን እያለችው ነበር፣ እየተቆጣችው ነበረ። ያው እሱ እንግዲህ ሽንት ቤት ገብቶ ቀርቷል፣ እራትም አልበላም ማለት ነው። እና ውዶችዬ፣ ከዛ እናታን ጽሆን ደግሞ በቃ ሊኮራብኝ ነው ፍቅር ውስጥ አስገብቶ ግን እኔን አያቀኝም ጽዮን ማን እንደሆን ጉኝ ያሳየዋለሁ፣ ምናምን እያለች ነው ማለት ነው። ያው ግን አንቺም እኮ ታብዢ ዋለሽ በቃ፣ ያኔ ነሳሹ ቢኒን ማለት ነው። እናሱም ደግሞ ብዙ ወንድሟም ናታም እህቴ ብዙ ፍቅር አታብዢ፣ ጨረቃ ና ኮኮባቲ እያለ ያው በሀሳብ በትካዜ ሄዷል ማለት ነው። ናታን ናታን በጥቅሉ ያሳዝነኛል ማለት ነው። እንግዲህ በፍቅር መሀል መነጋገር ቢኖር ደስ ይላል ማለት ነው። በጣም እንግዲህ ያው ለመፈትፈት ያህል ቢኖር ደስ ይላል ማለት ነው። እንዲህ አገሬ ልጆች